ሶስት ክላሽ ከያዝክ በሶስት ክላሽ መመዘን አስቸጋሪ ነው። መንግስት ስለሆነ የበለጠ መሳሪያ ይኖሯል ማለት ነው። ከገባህ ከገባህ መቅጠብ ነው፣ ዋናው አለመግባት እንጂ፣ ከገባህ በኋላ ቦክስ እኮ አይደለም። ኪሎ ስንት ነው ተብሎ የሚለካካበት ቦታ አይደለም ጦርነት። እንደዚህ አይነት እሳቤ ኢትዮጵያን ወደኋላ ኋላ ስለሚጎትት መተው በጣም በጣም ይሻላል። ጠመንጃ እጅህ ላይ ሲገባ አገር የገዛህ መስሎ የገባህበት ነው ቻላው አሁን መባል አለበት እንጂ ምንም፣ ይሄ የአማራ ጥያቄ የሚመልስ ፎርስ አይደለም። ይሄ ቅጥረኛ ፎርስ ነው። ቅጥረኛ ፎርስ ነው። ዞ የአማራ ክልል አሁን በፈጠሩት እንትን በፈጠሩት ቀውስ የአማራ ህዝብ አሁን ጉዳት ላይ ነው ያለው። በጣም ተጎድቷል። የአማራን ህዝብ ወደ ጉዳት ጉዳት ነው የጨመረው። ለአማራ ህዝብ ጥቅም ያመጣው ነገር የለም። ወደፊትማ ያመጣ ሸኔ የወለጋን ህዝብ ከትምህርት ውጭ ያደረገው እንጂ ለወለጋ ህዝብ ያመጣው ነገር የለም። ወለጋና ማን ነው ስሙ ጉጂ ወለጋ ከለውጥ በፊት እብን በደርግ ጊዜም በንጉሱ ጊዜም በኢህአደግ ጊዜም ከኢትዮጵያ ቀጠናዎች ለምሳሌ ያኔ ክፍለ ሀገር ይባል ነበር። ክፍለ ሀገሮች በትምህርት ሽፋን በምሁራን ብዛት አንደኛ ነው የነበረው። አንደኛ በርካታ የኢትዮጵያ ቢሮክራሲ ከዛ ነው የሚመጣው። ያኔ መጨረሻ የነበረው ቦረና ነው። ከሁሉም ጠቅላይ ግዛቶች መጨረሻ የትምህርት ሽፋን የነበረው ቦረና ነው። አሁን መጨረሻ ያለው ወለጋ ነው። ማን ያደረገው? ሸኔ ነው። አሁን አማራ ክልል ጽንፈኛ የጀመረው ነገር አማራ ላይ ይሄ ነው የሚያመጣው። ይሄ ነው ተጀምሯል። ትምህርት ቤት መዘጋት ተጀምሯል። ተማሪዎች እየሄዱ አይደለም። በጉልበት ነው የምትሉ ነው በአመፅ ነው የምንገለብጠው የምትሉን ግን ደም ከመክፈል ውጭ ሌላ ምንም የምታመጡት ነገር የለ ለዚህ በጣም በጣም በጣም ዝግጁ የሆነ ሀይል አለ ይሄ አያዋጣም አንደኛ ነኝ አንደኛ ህዝብ ነው ያስኩት የኢትዮጵያ ውስጥ አንደኛ የሚባል ህዝብ የለም ሁለተኛ የሚባል ህዝብም የለም